ሆነ ለምን የቤት ወጪ አልሰጠኝም፣ ለምን በቂ አልሆንም ብላ አንድ ቀን ተጨቃጭቃኝ ጠይቃኝ አታውቅም። የምሬን ነው የምልህ። ለምን መሰለህ፣ እኔ የማገባው ለምሳሌ አሁን ሲንግል ማም ነኝ አይደለ? ደስተኛ ነኝ በህይወቴ። የማገባው የበለጠ ደስተኛ እንደሆነ የበለጠ ዋው፣ ከዚህ የበለጠ በህይወቴ አንድ ሰው ሲገባ ህመሜን የሚካፈለኝ ሀሳቤን የሚካፈለኝ የሚያስብልኝ መሆን አለበት። ያኔ ሁሉ ማዳም ቤት ለምትሰሩ በጣም ይጠቅማል ምግብ ከሰራው በኋላ ስራ ከጨረስኩ በኋላ ነው እንበላው። ብላችሁ አሰላሙ አሌይኩም ወረህመቱላሂ በረካቱ። እንዴት ናችሁ የዩቲዩብ ቤተሰቦች? ሙነኝ ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁን እያላችሁበት ሰላም ብያለው። ክርስቲያን ወገኖችም በዛ ሁላችሁንም፣ ቪዲዮ እየተከታተላችሁ ላላችሁ ሁሉ ሰላም ብያለው። አስተማሪ ነው የሚሉትን ቪዲዮዎች በትንሹ ሰብሰብ አድርጌ ይዤ መጥቻለሁኝ እና ያንን አብረን እንድንማርበት ነው ይዤ መጣሁት። አብራችሁኝ ቆዩ። የሚገርም ታጋሽነት የሚያስፈራ ዝምታ፣ ጸጥ ያለች ሚስት አንዱ ነው። ስለሚስቱ ኮንፌስ ሲያደርግ ወይንም ሲናገር የሰማት እና ምናለ ባለቤቴ ውጪ ባመሽ እኩለ ሌሊት ብገባ ባድር የታመሸ ለምን አመሸ፣ የታደርክ ለምን አደርክ ብላ እንደ ሴቱ ተጨቃጭቃኝ ወይንም ጠይቃኝ አታውቅም። የቤት ውጪ ሰጠኋት አልሰጠኋት፣ በቂ ሆነ በቂ አልሆነ ለምን የቤት ጫል ሰጠኝ ለምን በቂ አልሆንም ብላ አንድ ቀን ተጨቃጭቃኝ ጠይቃኝ አታቅም? እኔው ራሴ ተሰምቶኝ ካላሟለው በቃ። ጓደኞቻችን ወይንም ጎረቤቶቻችን ለሚስቶቻቸው ጌጣጌጥ ሲገዙ ልብስ ሲያሟሉ ለምን እኔስ፣ ደጓደኞቼ ደጎረቤቶቼ ለምንድን ነው ለእኔ ማትገዛው ማታሟለው ብላ ጠይቃኝ ተጨቃጭቃኝ አታቅም? አሁንም እኔ ተሰምቶኝ ካላደረኩ በቃ በተዳሬ ላይ አንድ ሁለቴ ወስልቼ ነበር። ለምን ከማጋ ለምን ሲት አደረክብኝ ብላ እንደሌሎች ሴቶች አልተጨቃጨቀችኝም ወይንም ጠይቃኝ አታቅ። የሚያስፈራ ዝምታ ነበረባት። በዚህ ሁኔታ ነው እንግዲህ ሀያ ሁለት ዓመት የኖር ነው ሶስት ልጆች ያፈራ ነው። አንድ ቀን ግን ጠርታ ቁጭ አድርጋ በቃኝ አለችኝ። ላትን መለስ ዝምተኛዋ ሚስቴ ጥላኝ ሄደች። ብዙ ሞከርኩ ትዳር ላደር ግን መልሷ በቃኝ ነበር። ከሷ በኋላ ሁለት ያገባው አልሆነልኝም፣ ትዳር በአጠቃላይ አልተሳካልኝም ብሎ ነው እንግዲህ ስለ ሚስቱ ሲናገር የሰማሁት እና ምን አለ እንግዲህ፣ የሚጨቃጨቁ ሴቶች ለካ ከጥፋት ይመልሳሉ እኔ ጥሩ የሰራው ወይንም ትክክል ያደረኩ መስሎኝ የእሷን ዝምታ ተገን አድርጌ እንደ ልቤ እሆን ነበር። ለካ ሚስቴ ውስጧ ቆስሎ ነበር ብሎ ነው እንግዲህ። እንግዲህ በሀገራችንስ የሚጮህ ውሻ አይናከስም ዝም ያለ ውሻ ግን አድብቶ ይናከሳል ይባል የለ እንግዲህ። ከዚህ አንዳንድ ነገር ትማራላችሁ በሚል ነው እንደወትሮ ትራንስሌት እንግዲህ የዚችን ሴት ታሪክ እንደሰማችሁስ ነው። በጣም ነው የሚገርመው። ማለት 22 ዓመት እንዴት ብላ እንደታገሰች እኔ አላቅም። እሱም እያወቀ ነበር በብዛት ሲያጠፋ የነበረው። ማለት እሷ ለናጨቀጨቀኝ በሚል ግን፣ ወንዶች ምን እንደሚሻላችሁ አላቅም እኔ ማለት፣ እንደዚህ ትዕግስተኛ ሴት ስታገኙም ከዛሬ ነገ ይቀየራል እያለች እየጠበቀች ማለት እቺ ሴት አሁን ከዛሬ ነገ ይቀየራል እያለች ነው ትዳሯን ላለመበተን ለልጆቿ አባት እንዳያጡ ይሄን ሁሉ መስዋዕት ከፍላ ይመስለኛል ማለት ታግሳ ዝም ያለችው። እና ብዙ የራሷ ምክንያት ሊኖራት ይችላል። ግን ወንዶች ምን አይነት ፍጥረት ነው ግን ያላችሁ? ወላሂ በጣም ይገርመኛል እኮ እንደዚህ የሚታገሳችሁ ሰው ከዛሬ ነገር በቃ ይስተካከላል ብላ የምትታገሰን ሴት እንደዚህ ነው የምታደርጉት። ለምን አልተጨቃጨቀችኝም? ከዛ ደግሞ የምትጨቃጨቀም ሴት ደግሞ ያው እንዲስተካከል ብላም ደግሞ ጥፋ ስታይ የምትናገር ሚስትም ካለች እንደዚህ ለምን ትጨቃጨቀኛለች ትላላችሁ። እና ምንድን ነው ግን ወንዶች የሚያስደስታቸው የሚያረካቸው ነገር ምን እንደሆነ አላውቅም። አንዳንድ ወንዶች ማለት ያው ሁሉንም አይደለም ግን የዚች ደግሞ በጣም በዛ። ሀያ ሁለት አመት መታገስ ማለት ግን እኔ አደንቃታለሁ ማለት እንደዚህ እያወቀ እሷ እንድትናገርም የሚያደርገው ነገር ነበር እንደሰማችሁት ማለት ነው። ለማንኛውም ያው መጨረሻ ላይ የወሰነችው ውሳኔ ያው እራሱንም በጣም ይጎዳዋል። ቤተሰብን የሚያክል ነገር ያው የሀያ ሁለት አመት የትዳር ግንኙነት ማጣት ማለት በጣም ከባድ ነው። ሚስትና ልጆቹን ማጣት ማለት በጣም ከባድ ነው። እና ለማንኛውም ለብዙ ወንዶች ያስተምራል ብዬ ስላሰብኩኝ ነው ይዤ መጣሁት። ላይክ እያደረጋችሁ እሺ፣ ወደ ሌላኛው ቪዲዮ እናልፋለን። ይሆነኛል፣ ገባህ? እኔ አላስፋፋም ሲንግል ማምነት ግን፣ ምን መሰለህ፣ ስታስበው አሁን ላይ በጣም ብዙ ትዳር ያላችሁ ሴቶች አሉ። እነሱ እንደኛ ኑሮ አይኖሯትም ደስተኛው ነው። ትዳር የሌላችሁ ደስተኛ ናችሁ። በጣም ሰላም አለን ትልቅ። የምሬን ነው የምልህ። ለምን መሰለህ፣ እኔ የማገባው ለምሳሌ አሁን ሲንግል ማም ነኝ፣ አይደል ደስተኛ ነኝ በህይወቴ። እማገባው የበለጠ ደስተኛ እንደሆነ የበለጠ ዋው፣ ከዚህ የበለጠ በህይወቴ አንድ ሰው ሲገባ ህመሜን የሚካፈለኝ፣ ሀሳቤን የሚካፈለኝ፣ የሚያስብልኝ መሆን አለበት። ያኔ ሁሉ ነገር ቀላል ሆነኛ። ግን ህመም የሚጨምርብኝ ከሆነ የማይረዳኝ ከሆነ ለምን? የሰው ልጅ መኖር ካለበት ደስተኛ ሆነን መኖር ያለብን። ለዛ ነው ሲንግልማ የሚሆኑት። ደስታቸው ደስታቸውን መርጠው ነው። ሌላ ምንም አይደል። የትኛዋም ሴት ልጇን ያላባት ማሳደጋት የለም የልጅ ጥያቄ አለ። እኔ አሁን ልጄ በዚህ አመት ነው እንጂ የተወኩት እስካለፈው አመት ድረስ አሻንጉሊት እየገዛ ሁን አባትሽ ነው ይገዛለሽ፣ ለራሴ አባትሽ ነው ይላከልሽ፣ ልብስ ገዝቼ አባትሽ ልኮልሽ ለራሴ ገዝቼ ማለት ነው እላት አለሁ ለምን መሰለህ በትምህርት ቤት ልጆች አባቶቻቸው ያደርሷቸዋል ትምህርት ቤት፣ ያንን ታያለች ማሚ የኔ አባት የለም ስለምጠይቀኝ ሁል ጊዜ እንደዛ ነው ማረጋት በትምህርቷ ጎበዝ እንድትሆንልኝ፣ ሌላ ነገር እንዳታስብ አባቷ ይን አባት እንዳላት እንድታስብ የሆነ አባት ኖሮት ከሚያድገው ልጅ አስተዳደግ ወደኋላ እንዳትልብ እንዳትብል፣ የማላረገው ነገር የለም ገባህ። አባት ቢኖር ግን ልጅ አስበዋል። በጣም ደስተኛ ትሆን ነበር። የምትፈልገውን ነገር በሙሉ ታገኛለች። ስለዚህ የትኛዋም እናት ልጇን ያለ አባት ማሳደግ አትፈልግም። ሲንግል ማሞች ግን እንዴት ነው አሁን እየኖሩ ያሉት? ከተማ ውስጥ የሲንግል ማም ደግሞ ፈተናው በጣም ትልቅ ነው ብዬ ነው የማስበው። ይመስለኛል አይኖ ባል አለመኖሩ በራሱ ቤት ውስጥ ጭቅጭቅ ሊቀንስ ይችላል። ግን በራሱ ደግሞ ወንድ ልጅ ሴቶች ትፈልጋለች። በዚህ ዘመን ያሉ ሲንግልማች ጀግና ናቸው። የእውነት ወንድ ወንድ በላቸው። ራሳቸውን በፍጹም አያስነኩም። በጣም በራስ መተማመን ያላቸው በቃ ለምንም ነገር ገባ ምንም አይበገሩም። ጀግና ናቸው። በቤታቸው ውስጥ ሴትም ወንድም ሆኖ መኖር ይችላሉ። በእርግጥ እኔ አንዳንድ ጊዜ የሚከፋኝ ጊዜ አለ። ለምሳሌ ልጅ ስትታመምብኝ ይከፋኛል፣ ብቻዬን በመሆን እንደገና ደግሞ አንድ ማስበው ነገር አለ። እችን ልጅ አላባት እያሳደግኳት ነው፣ ነገስ የት ነው ማድረስ ያለብኝ፣ ብቻ ስታስብና ከሰው ጋር ስትማከር አንዳ ሀሳቤ በሙሉ ከኔ ጋር ነው ያለው። ሰው ግን አጠገቤ ኖሮ አብሬ እየተማከርኩኝ እየዘረዘርኩት ነገን በአስብ የተሻለ ነበር የሚሆነው። አሁን ላይ ግን ብቻ ስትታመም ኢቨን ልጆች ያስጨንቃል። ብቻማ እኔ አሁን ብቻ ነኝ ማንም የለኝ። ታናሽት ብቻ ከኔ ጋር የምትማር አለች። ልጅ ሲያማት ብቻ ነው ብቸኝነት የሚጨንቅ ሌላ በምንም ነገር ደስተኛ ነኝ ከልጅ ጋር ሰፈሮች በምታውቂያቸው ብዙ ሲንግል እናቶች አሉ ለሶስት አሉ። ታወራላችሁ፣ ትነጋገራላችሁ ምናምን ነገር አንዳንድ ጊዜ ግን በቃ እራሳችንን ስናስተያየው በጣም ደስተኛ ነን ካገቡ ሰዎች ጋር። ምክንያቱም በማህበራዊ ኑሮ ትገናኛለህ፣ ያገቡትም ያላገቡትም ሁ እንገናኛለን። እና ያለ ነገር አለ። ለምንድን ነው በትዳር ሰው ደስተኛ የሆነ ያልሆነው? አሁን በዚህ ጊዜ ብዙ ሰው ለምሳሌ ነንም አግባ አግባ አግባ ይለኛል እና ያገቡ ሰዎችን ሳያቸው አብዛኞቹ ደስተኞች አሉ። እግዚአብሔር የባረካቸው የተቀደሱ ትዳሮች አሉ አይቻለሁ። ወጣቶችም ሆኖ አሉ አይቻለሁ። ሙስሊሞችም ሆኖ አይቻለሁ፣ ክርስቲያኖችም ሆነ አይቻለሁ። ግን አሁን በብዛት ስንመለከት የፍች ሬቱ በጣም ከተማችን ውስጥ እየጨመረ ነው። ሰው ተጋብቶ ድሮ ትንሽ ቆይቶ ነው የፋታው። ተጋብቶ በሶስት ወር ውስጥ ተፋቱ ሲባል ልትሰሚ ትችላለች። ያስጨንቃል። ያላገባንም ሰዎች ደግሞ እንዴት ነው ይህ ጉዳይ? ትፈራለህ ይህን ስታይ ባለትዳሮች በሃይማኖቶች በደንብ መጸል ያለባቸው። ፈጣሪን መፍራት አቆመናል። አሁን ጥሩ ነገር አመጣሽ። እንደዛ ቢሆን አሁን ለምሳሌ ሴትና ወንድ አሁን ሙስሊም ከሆኑ አንድ ላይ ይሰግዳሉ ዶ ያደርጋሉ። ቤት ውስጥ ያለ ነገር ወደ ፈጣሪ ስትመለስ እኮ ይጠፋል ያለው ሰይጣን እራሱ። ኦርቶዶክሶችም ጠዋት ተነስተው ነጠላቸውን ለብሰው ወደ ጸሎት ቦታ ብሄዱ በቃ የለም ሰይጣን ከዛ ቤታቸው እራሱ አይገባም። ጸሎት የሚበዛበት ቤት ሰይጣን አይገባም። እውነት ነው። ማለት ምንም ነገርን ምንም መጥፎ የሆነን ነገር ወይም ደግሞ መጥፎ የሚያመጣን ነገር ዱአ በጣም ነው የሚያተርፈው ዱዓ ይመልሰዋል፣ መጥፎን ነገር ማለት ነው። ጸሎት ማድረግ ክርስቲያኑን ጸሎት ማድረግ ትዳሩን ለማቆየት ማለት ነው። እንደገና ደግሞ ሙስሊምም ዱዓ ማድረግ እና ይሄ በጣም በቃ የመጀመሪያው ቅድሚያ ሊሰጠው የሚገባ ነገር ነው አስባለሁ። ከልብ በቃ ጠንከር ብሎ ያው ሃይማኖቱ ላይ ትኩረት ማድረግ አለባቸው ሁለቱም ማለት ነው። ያው ሁለቱም በጸሎት በዱዓ እንትን ማለት አለባቸው ትዳሯቸውን ለማቆየት እና አላህ ደግሞ እንትን የሚሳነው ነገር የለም። እንደዛ ይመስለኛል፣ ያው ትዳር እንዲቆይ ከተፈለገ ማለት ነው። ምክንያቱም ትዳር ሲበተን ያው በመጀመሪያ ደረጃ ልጆች ናቸው የሚጎዱት፣ እንደገና ደግሞ ሚስት ናት የምትጎዳው በብዛት ማለት ነው። ወንዶችም አይጎዱም፣ አይደለም፣ ይጎዳሉ። ግን ያው ማንም ሰው እንዳይጎዳ አላህ ትዳሩን እንዲያቆየው ዱዓ ማድረግ ነው ማለት ነው። እኔ ያ ነው የሚታየኝ እንደ እኔ ማለት ነው። እናንተስ ምን ትላላችሁ? ምክንያቱም ሰላም ጤና ይስጥልኝ የኢትዮ ቴክ ቤተሰቦች እንዴት ናቸው? ሁሉ ሰላም በጣም የሚጠቅም ጠቃሚ ምክር ነው ይዤ የመጣሁት እና ይህንን ቪዲዮ ሼርኮ ታደረጉት ለብዙ ሰዎች ደርሶ ብዙ ብዙዎች ይጠቀሙበታል ማለት ነው። የመጀመሪያ ማዳም ቤት ለምትሰሩ በጣም ጠ ምግብ ከሰራው በኋላ ስራ ከጨረሱ በኋላ ነው ምንበላው ብላችሁ ራሳችሁ የምትጎዱት ውስጥ በጣም ለበሽታ በጣም ለማይሆን የሰውነት ድካም ነው የምትዳረጉት። ይህም በደንብ ጠንቃችሁ ማለት ነው። ምግብ ተበልቶ ነው ስራ ምሰራ ስራችሁን በአግባቡ ስሩ። ነገር ግን ምግብ በሰዓቱ ተመገቡ። ውሃ አብዝታ ትጠጡ። ውሃ በጣም አብዝታ ትጠጡ። ውሃ ለብዙ ነገር መድኃኒት ነው። ይህንን ጠንቃችሁ ማለት ነው። ሁለተኛው ምክር ደግሞ ጊዜያችሁን ጨረሳችሁ ጨርሳችሁ ወይም ደግሞ ደሞ ኮንትራታችሁን ጨረሳችሁ ጨርሳችሁ ወደ ሀገር የምትሳፈሩበት ጊዜ ሲቃረብ በጣም ከረጅም ጊዜ በፊት ለአሰሪዎቻችሁ አትናገሩ ምክንያቱም አንደኛ የስራ ጫና ይበዛባቸዋል ሁለተኛ እነሱ እንድትሄዱ ስለማይፈልጉ ያው እንድትሰሩላቸው ስለሚፈልጉ ጫና ሊያበዝባቸው ይችላሉ ከእነሱ ጋር ያላቸው ነው ጥሩ ላይ ይችላል ያንን ከነገራቸዋቸው በኋላ ስለዚህ በጣም ይህንን ጥንቃቄ አድርጉበት ጊዜው በጣም ሲቃረብ ወር ወርታት ት ታስር እየሰማችሁ የምትሳፈሩበት ጊዜ መወሰን ትችላላችሁ ማለት ነው። ሶስተኛው ምክር ማለት ነው፣ ገንዘባችሁን በአግባቡ ተጠቀሙ። ምክንያቱም የተሰደዳችሁ ለስራ ሴቭ ለማድረግ ቤተሰብ ለመጣት እስከሆነ ድረስ ገንዘባችሁን በአግባቡ ተጠቀሙ። በኦንላይን እቃ በማይሆኑ ደላሎች፣ በማይሆኑ ይሄን እናደርጋለን በሚሉ ሰዎች እንዳትዘረፉ ገንዘባችሁ እንዳትጭበረበሩ፣ በጣም ጥንቃቄ አድርጉ። በጣም ያጭበረባሪ ቁጥር ስለጨመረ ማለት ነው፣ ጥንቃቄ አድርጉ። ይሄ መልእክቴ ነው። ሼር ኮፒ ሊንክ አድርጎት አመሰግናለሁ ከልብ መልካም ጊዜ። ሁላችንም መዳም ቤት የምንሰራ ልጆች የሚመለከት ነገር ነው እና በጣም አሪፍ መልእክት ነው። ሁላችንም እየሰማን ምክር እየሰማን እና ራሳችንን ከብዙ ነገር ገንዘባችንን ከመበላት እንደገና ደግሞ በምግብ እጥረት የተነሳ ራሳችንን ባለመጠበቅ የተነሳ ራሳችንን የምንጎዳውን ነገር መቀነስ አለብን እና ራሳችንን እየጠበቅን ማናችንም ቢሆን ከስራ በፊት ምግብ እየበላን እሱ እንዳለው ገንዘባችንን ደግሞ በአግባቡ እንደገና ደግሞ በአግባቡ መያዝ። በዛ ላይ ደግሞ ለመሄድ ለመሳፈር ስናስብ አለመናገር ነው የሚሻለው። እውነት ነው ማለት ቀደም ብለን መናገር ያው ሁለት ወር እንደዚህ ሲቀር መናገር ይሻላል። ቀደም ብሎ አሁን ገና አመት ሲቀሩሉ እኔ እኮ በቃ ማለት ሁለት አመት ከጨረስኩ በኋላ አንቺ ጋር አልቆይም ይሄዳለሁ ምናምን የሚሉ ልጆች አሉ። አስቀድመው ገና አመት ምናምን ሲቀረው ያው ወይ በወሬ በጨዋታ የተነሳ ከመዳሞቻቸው ጋር እንደዚህ የሚያወሩ አሉ። እና እነሱ ደግሞ ያንን እንደቀላል አያዩት። በተለይ ያችን ሰራተኛ የሚፈልጓት ከሆነ የሚወዷት ከሆነ እና ምን ማድረግ እንዳለባቸው ያስባሉ፣ ከዛን ጊዜ ጀምረው ማለት ነው። ስለዚህ አለመናገር ይሻላል። እና ኢንሻአላህ እያሉ ቆይቶ ከዛ በኋላ ያው ማለት ሲጀምሩ ይፈጠረው አይታወቅም። መቀጠልም እንደገና ደግሞ አለመቀጠልም ጊዜው ሲደርስ ነው። ብዙዎቻችን ያው እናስብና ያው ማለት አንቀጥል አንድ ሁለት ዓመት ነው የምንሰራው ወይ ሶስት ዓመት ነው የምንሰራው ብለን እናስብና ጊዜው ሲደርስ ግን መጨመር ሊያምረን ስለሚችል ያው ይሄንን አላህ ነው የሚያውቀው። ስለዚህ ለሁሉም ነገር ኢንሻላህ ማለት ይሻላል። ትቀጥያለሽ ወይስ አትቀጥይም ብለው ቀደም ብለው እንኳን ቢጠይቁ ማለት ነው እና አንድ ሁለት ወር ሲቀርሱ እንዳለው መናገር ማሳወቅ ይሻላል ትክክለኛው ማለት ነው። እና ጫናም አይበዛን። ይሄ ነው ማለት ነው። የዛሬው ቪዲዮ ይሄን ይመስላል ማለት ነው። ሰብስክራይብ እያደረጋችሁ ሼር ላይ ካደርጉልኝ ቪዲዮውን ማለት ነው እና በተረፈ በጣም አመሰግናለሁ ቪዲዮን ስለተመለከታችሁ። በሌላ ጊዜ በሌላ ቪዲዮ እመልሳለሁ ማለት ነው። እስከዚያው ቻው።